አውቻቸዋለሁ እራሴ ሰው ቤት መግቢያ ስለሚከለክሉኝ ስለነበረ፣ እዚህ ጋር ገዝተ የላኩ ማለፍ አልችልም ማለት። በቃ አንድ ሰው የሚፈልገው ወይም ያወራው ነገር ይኖራል። አውቶ እዛ ነው።

ቦታ ሰሙም ልትረዱኝ እፈልጋለሁ። ለምን መሰለሽ?

የአዩ ዬና የሰሚራና የወርሲ አይደለም፣ የሁላችሁ ቤት ነው። ሁላችሁም ሲያጠፋ ያያችሁ ሁላችሁ መናገር የምትችሉበት ነው። እኔ ብዙ ነገር ነው እኮ አይደለም ሳይ መናገር የመናገር መብት አላችሁ። እዚህ ጋር የሚያጠፋ ሰው ለምን አልወለም፣ ለእኔ ራስ የሆነ መናገር አለባችሁ ማለት ነው። አይ እዚህ ጋር ተቀምጦ በስሎ እነሱን ደጋፊ ሌላ ነገር የሚያደርግ ሰው ደጋግመንም ተናግረናል። እግዚአብሔር ይመስገን አብሮ እየተጓዘ ሰው ቢሆን አላስገባም፣ እንዲደርስም አልፈልግም። በብሎክ ነው የምትሸኛው ቤት አምስቴ ነው የምልህ። ለምን ወቅቴ አትሆንም? ለምን ወቅቴ አትሆንም? እና ይሄ ነላቸዋለሁ። እንደዚህ የምታደርጉት ልጆች ካላችሁ ከዚህ ነገር ብታቆም ጥሩ ነው እያስባለሁ ማለት እኔ እነሱ አልፈልግም። ቤቱን እዘጋዋለሁ እንጂ በእነሱ መደራደር አልችልም። እነሱ የሚነካብኝ ሰውም ደግሞ ማስተናገድ አልችልም። ከእሱም ከቁጭ የደስት ማውራት አለበት። ለዛ ከብዙ ሰው ጋር መጣ ነው ያለ ከብዙ ልጆችን ጋር እየተጣላው ያለው በዚህ የመጣ ነው። ለመጣላትም ደርሰን ኢትዮጵያ ላይ ሁሉ ተጃውጉ ይህ እንደዚህ ያደረገች ተብሎ የተነገረብኝ በእነሱ የመጣ መሰለኝ። እኔም ብትነኩኝ ምንም አይመስለኝም፣ ግን እነሱ እንዳትነኩ እኔ እነሱ ላይ ምንም ድርድ የለ ምንም ድርቅ የለኝም። እግዚአብሔርንም ህይወቴ እዚህ ጋ ቢጠፋ ምንም አይመስለኝም። እኔ በእነሱ ማንም በእነሱ የመጣው ማስተናገድ አልችልም ታውቃላችሁ። የእኛም ልጆች ሁላችሁም ነብር እንደምትሆኑ ታውቃላችሁ። በብሩኬ በብሩኬና በሀይሚ የመጣ ሰው እና እኛ ለጊተንም ለአናውቅም ምን ያያቸውም አንችልም። ብሩኬ ወደ ሀይሚ ልንጠላት አንችልም። ሀይሚ ወደን ደግሞ ብሩኬ ልንጠላ አንችልም። እኛ ከነዛ ውስጥ ነው። እኛ ከነዛ ውስጥ ነው።

አፋቸውን በቅቤ አሽተው ቁጭ ይላሉ ምን ምን ልትሰሙ ነው ቁጭ የምትውሉት እዛ ምን አውርታችሁን እዚህ ምን ልትሰሙ ነው እንዴ ህልናችሁ አይ ጸጽታችሁ ጭንቅላታችሁ አይ ሰራ ማንነታችሁ ነው እኮ መጀመረ ምን አውርታችሁ እንደመጣችሁ ይሄ ቤት ደግሞ ከዚህ በፊትም ተነግሯል ሁለቱን በአንድ አይን የሚታይ ሰው ብቻ ነው የሚገባው ሁለቱም በአንድ አይን ሁለቱንም በአንድ ቦታ በአንድ ሳይዝ ሀይሜንም ብሩኬንም ጥፋቱም ጥፋቱ ይሄ ነው ብሎ የሚናገር ግልጹን ስህተቱን የሚናገርና ሁለቱም በአንድ አይን ይዞ የሚሄድ ሰው ብቻ ነው እዚህ ቤት የሚገባው። ግን እዛ ሄዳችሁ ያወራችሁ ጣውርታችሁ መታችሁ፣ እዚ ጋ ደግሞ ልታቦኩ። ምን አወሩ ምን ሊያወሩ ነው ብላችሁ ቀታቸው፣ እዛ ልትወስዱ እንዳትመጡ እንዳትመጡ፣ ኦፍሴም አታቅም ብላችሁ፣ ሚሚ አታቅም ብላችሁ እንዳሸውዶ እራሳችሁ ጠንቅቄ ነው የማውቃችሁ። ስማችሁን ብትቀይሩ ምን ብትቀይሩ በከነድ ድምጻችሁ ነው የማውቀው። እኔ እውነቴን ነው የሚሚጌ እኔ ትላንትና ከዚህ ቤት ወጥቼ ስለሰማው ነው። እኔ በቃ በቃ እናስተካክል። ስለዚህ እንዳትመጡ አንፈልጋችሁም፣ በቃ አንፈልጋችሁም። እውነትም የነሱን ፈልጉት ናችሁ እና አንኮዎች እኔ አንቺ እንደዚህ ብለሻል አይደለ? ይችን ሰው ቀየርሽ አልቀየርሽ ፎቶ አወጣሽ አላወጣሽ አይደለም፣ አንቺ ብለሽ ራሷ ልጅቷን። ለምን እዚህ ጋር ምን ጉዳይ አለሽ የምትመጭበት? አሁን እዚህ ቤት ነበረች፣ ወጠች አሁን እኔ ሲገባ ሳወራ ወጣች። ማርያም ስለምታቅ ነው ራሷን ወጠች ማነው ምን መሰለሽ፣ አሁን አዩ ላታውቃት ትችላለች፣ ሚሚ ላታውቃት ትችላለች፣ ፖርሴ ላታውቃት ትችላለች። እ ነ እ ታውቃት መንዘር አዞርም አሮጊቷ ጋር ስለመቀመጥ አይመቸን እኔ ቤቴ ላይ የተለጠፈ ነው አምጥቼ የማየው። እግዚአብሔር ምን ትልሽ ምናምን፣ አንቺ ነገ በእግሯ ወጥታ ትለምናለች እያለች እያቦካች የነበረችው ዛሬ እዚህ ቤት ገብታ ቁጭ ትላለች። እንደ እንደ ጨዋ ሳ አትይም። ምን አገባን ፍቃዱልኝ

ሌላ ቤት ሄዶ እያወራ እዚህ ቤት እንዳይመጣ ነው እንጂ አይወራም። ግን እዛ አብክተው እዛ ተናግረው እዚህ ደግሞ ምን ያወራሉ? ምን ነው ብለ ልቀዱ የሚመጡ ሰዎቹን እያንዳንዱን ስለማቅ ነው። ይሄ ጨረቃ ተናግራለች።

አያ አውቁም ብላችሁ እንትን አትበሉ። በቃ አንቺ ነሽ አይደል የሰራሽው፣ ሁለተኛ እንዳትሰቡ፣ ሁለተኛ እንዳትገባ ከፈለገች ለምን ገባሁ ለምንድን ነው ያወራሁ ብለን አይደለም ሼር አድጋሽ ሁላት መጣ ብናገራት ደስ ይለኝ ነበር። ተናግሬ ቢወጣልኝ ደስ ይለኝ ነበር። እግዚአብሔር ምንድነው የምትናገሪው? ምንድነው የምትናገሪው? አስመሳይ እኮ ነው የሞላው። ምንድነው የምትናገሪው? ነይ ትግባ ነይ ነት መጣ ያላየውበት ቤት የለም የምታወራው ነገር ይሄ ደግሞ እዚህ መታ። ይሄ ሰላም ቤት ነው፣ ሁለታቸው ቤት ነው። ለምን ገባሽ እዛ? አብቹ ታውቀው ልትወስድ እኮ ነው፣ ወሬ ወሬ ልትወስድ እኮ ነው እንዴ አይገርምም ስያግድ እ ደግሞ በሩ ላይ እንደዚህ ገብቼ ሲልኩ ያሳዝንኛል። ጌታ ደግሞ ማለት ነው። ስታወራ ገብታ ሰላም ሰላም ሰላም ትላለች። አንድ ቅቤ ካለች አድርጌ

ይመጣሉ ከመሸቃሪት ብቻ አይደለም እኮ እነሱ ጠላት ያለባቸው፣ አጠቃላይ ካለ ሰው ብዙ ጠላት አለባቸው። እና አውቃለን ወይ እና ማለ እስኪ ሰላም ሰላም ልበልና ሰላም ልበልና ከዚህ እንቀደድ ያለን አብራችሁ አብረን ማለት ነው እንቀድዳለን። ሰላም ሰላም፣ እንዴታደራችሁ እንዴት አረፈዳችሁ? ከላይም ከታችም ያላችሁ ዜዴ የወታደሯ ልጅ ነኝ። እንዴት ናችሁ የኔ ውዶች? መልካም ሰዎች ፈጣሪ ይጠብቃችሁ፣ መልካም ያልሆናችሁ ደግሞ ልቦና ይስጣችሁ። ሌላ ምንም እምላችሁ የለኝም። ፈጣሪ ደግሞ እነሱ አንድ ናቸው፣ ነገም ዛሬም አንድ ናቸው። እንደው ለፈጣሪያችሁ ብላችሁ ለሰው ብላችሁ አይደለም ለፈጣሪ ብላችሁ ሳታስመስሉ መውደድ ሳታስመስሉ መጥላትን ልመዱ ማለት ነው የኔው ጥሉ ሳትል ሳታስመስሉ እወድሻለሁ ሳትሉ ጥሉ በቃ። እኔ መጥላት እኮ ምንም እኔ አታውቁኝ አላውቃችሁም እና ስለዚህ እኔ የሰማሁትን ማመን ስላውቃት ነው። እኔ አይሚን ምንጊዜም አልጠላትም። እኔም ብጠላትም እናንተ ወዳችሁን እንዳደረጋችሁላት አይሚንም ብሩኬንም ዛሬም አልተፋታችሁም አይሚን ትጠላለ የምትሉ የምተዋሩ ሰዎች አላችሁ፣ ልቦን አይስጣችሁ። እኔ አልሳደም የጨዋ ልጅ የወታደር ልጅ ነኝ። እንደ ማንኛውም ሰው አፌን የምከፍት ሰው አይደለሁም። በጣም ጀግና ሕዝብ ነው የወጣሁት። ጀግና ከሆነ ሕዝብ በተግባሩ የሚል ሕዝብ ነው የወጣሁት እኔ። ስለዚህ ከኢትዮጵያ ሕዝብ ነው የወጣሁት ማለት ነው። ስለዚህ እናንተ የኢትዮጵያ ፓስፖርት ይዛችሁ ኢትዮጵያ ያልሆናችሁም አላችሁ መሰለኝ፣ እንጂ እኔ እንደ አንድ ኢትዮጵያ ማንንም ገዳፊ አክባሪዎቻቸው እህቶቼ፣ ወንድሞቼ ብዬ የምልበት ምክንያት እንደ ማንኛውም ሰው እወዳቸዋለሁ፣ አከብራቸዋለሁ፣ እከተላቸዋለሁ፣ ሰብስክራይብ አስደርጋለሁ። እኔ ሀይሚን ጠልቼ ሀይሚን የምጠላበት ነገር በፍጹም የለም። እኔ ሀይሚን ጠልቻት ትስ የሰደብኳትን ስድብ አምጡ እናንተ አቃጣሪዎች አምጡ እስቲ ሃይሚን እኔ የተሳደጉበትን ነገር አምጡ እስቲ። ስለዚህ አትነካኩኝ። እናንተ ምን አድርጋችኋል ተስድብ በቀር? እኔ ብሩኬን ብሩኬ ነው ሃይሚን ናት፣ በስ አንድ ናቸው። አንድ ታልሆኑ ነው ኒቱ እንትኔን ማጠፋው ቲክታክን ማልጠፋው። እነሱም አይሆኑም እንጂ ቢሆንም ማለት ነው። ስለዚህ እናንተ ግን በጣም በጣም ታሳዝናላችሁ፣ በእውነት ነው የምላችሁ። ሰውን የሰው ማንነትን በመጀመሪያ ወቁ፣ እንዲ በቲክታኩ ላይ ይወቁ። እርግጥ ማንነቴን አታውቁም። እኔ ማንነቴን ደግሞ ግልጥ አድርጌ የነገርኳችሁ ሰው ነኝ። ከየት ከየት እንዴት ተፈጠርኩ ራሱ የነገርኳችሁ ነው እና ለማንኛውም በርቱ፣ ለስድቡ በርቱ፣ አይዟችሁ። ምንም የሚለጠፍ የለም እኔ ለሚያቀይ ሰው ብቻ ነው የምጨነቀው። አታውቁኝ እናንተ እዚህ ቲክታክ ላይ አዳሚ አላማ ሸጠፋሽ ሁላ እየተንተከጥቅ ነው። እኔ አላማ ያኔ የሆኑ የፈይንትን ያልኩ ያሳካው ሴት በስነ ስርዓት የምኖር ሴት ነኝ። እኔ እንደዚ ዝልዝል ያልኩ ሴት አደለው። እንደ እናንተ ማንንም አፌን ከፍች የምሳድብም አደለው። ስለዚህ ስርዓት ያዙ። የምትልኩ ሰዎች በውስጥም አላችሁ። ራስሽ ታውቂያለሽ። ለራስ ህይወት ሽኖር ምን አይነቷ ገልቱና በአላክ እንዱ ፈጣሪ እረቶ ወይ፣ ዛሬ ማል ተፋታችሁን፣ አመታችሁን እኮ ልታከብሩ ነው ተፋቱ። እንዲ እኔ የተነጋገርንበት ላስታውሳችሁ እን ፍራንኩ ይቅር፣ ፍራንክ በስነ ስርዓቱ ብታረግስ፣ ተው አንድ ቀን ሁለት ቀን ታድርግ ከዛም በኋላ ይቅር ነው። የዛን ጊዜ ይተጣላልበት መስፈርት ይሄ ነው። ታውቃለች ተስርም ትዝፈዘፋለች ትስማ ስለዚህ እኔ